ሰላም ጠና ይስጥልን። እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት ልዩ የዩትዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ በአክብሮት ነው የምጋብዘው። በዛሬው ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እናነሳለን። ትልልቆቹ የአውሮፓ ሚዲያዎች ያወጣቸውን ዘገባዎች ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፏር ባሩ ከእናንተ ጋር ቆይታን አደርጋለሁ። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ ዳግም ተመልሰን እንመጣለን። አብራችሁ ይኑ ነው ትልቅ ገንዘብ ቢቀርብም የማንቸስተር ዩናይትድ ኮኮብ ኦልትራፎርድን ላለመልቀቅ ትልቅ ፕሮፖዛል ውድቅ ማድረጉን ፋብሪትሲዮ ሮማኖ ተናግሯል። የማንቸስተር ዩናይትዱ ኮኮብ ብሩኖ ፈርናንዴስ በ2023 ክረምት ክለቡን ለቆ ወደ ሳዑዲ አረቢያ ለመዘዋወር ከፍተኛ ገንዘብ ውድቅ እንዳደረገ ተዘግቧል። ፋብሪትሲዮ ሮማኖ በዩቲዩብ ቻናሉ ላይ እንዳለው ከሆነ ጣሊያናዊው ጋዜጠኛ ስለ ፖርቱጋላዊው ኮኮብ የተናገረ ሲሆን ምንም እንኳን ፓሪስ ሰን ጀርሜን በብሩኖ ፈርናንዴዝ ላይ ከፍተኛ ፍላጎት እንዳለው ቢነገርም ነገር ግን ለሱ ዋነኛው ኢላማ እንዳልነበር ነው የሚገለጸው። ይልቁንም የብሩኖ ፈርናንዴስ ጠንካራ ፈላጊዎች በሳዑዲ ፕሮሊግ ውስጥ ያሉ ክለቦች የነበሩ ይመስላል። ምንም እንኳን ብሩኖ ለቡድኑ ታማኝ ሆኖ ለመቆየት ትልቅ ገንዘብ ላለመቀበል መወሰኑ በደጋፊዎች የበለጠ እንዲወደድ አድርጎታል። ብሩኖ ፈርናንዴስ በቅርቡ በድጋሚ ግሩም የውድድር ዘመንን እያሳለፈ ሲሆን እስካሁን በሁሉም ውድድሮች 15 ጎሎችን ሲያስቆጥርና 12 አሲስቶችን በማድረጉም ለመቆየት በመወሰኑ ይደሰቱበታል። ፋብሪዚዮ ሮማኖ ስለ ብሩኖ ፈርናንዴስ ሲናገር ፈርናንዴስ ለፓሪስ ሰንዠርሜን ያን ያክል ተጨባጭ አማራጭ ላይሆን ይችላል፣ ነገር ግን የሳዑዲ ፍላጎት በጣም እውን የሆነ ይመስላል። ብሩኖ ሁልጊዜም እጅግ በጣም ቁርጠኛ ተጫዋች ነበር። እሱን ከማንቸስተር ማስፈረም እጅግ በጣም ከባድ ነው። በጠረጴዛው ላይ የቀረበው እውነተኛ ሀሳብም ትልቅ ፕሮፖዛል ከሳዑዲ ነበር ሲል ይናገራል። በ2023 የክረምት ተጫዋቾች የዝውውር መስኮት ወቅትም ከሁለት ዓመት በፊትና በክረምት 2024 ለብሩኖ ፈርናንዴዝ በጠረጴዛው ላይም ትልቅ ገንዘብ ቀርቦለት ነበር። ብሩኖ ግን በማንቸስተር ዩናይትድ ለመቆየት ማንቸስተር ዩናይትድን በማክበር ለማንቸስተር ዩናይትድ ቁርጠኛ መሆኑን አሳይቷል። ክለቡን ይወዳል፣ ከሁሉም የክለቡ ሰዎች ጋርም ያለውን ስሜት ይወዳል። በማንቸስተር ዩናይትድ ብዙ ዋንጫዎችን ማሸነፍ ይፈልጋል። ፈርናንዴዝ በዘመኑ በዓለም ላይ ካሉ ምርጥ የአጥቂ ክፍል ተጫዋቾች አንደኛው እንደሆነ ጥርጥር የለውም። እናም ማንቸስተር ዩናይትድም እሱን ማጣት በጣም ከባድ ይሆንበታል። ክለቡ በድጋሚ ለመገንባትና ለዋና ዋና ዋንጫዎችም ለመወዳደር በሚፈልግበት ጊዜ ፈርናንዴዝ በዚህ ፕሮጀክት ውስጥ በጣም አስፈላጊ ከሆኑት ውስጥም አንደኛው ሆኖ በመታየቱም እሱን ማጣት አይፈልጉም። ዩናይትዶች ፈርናንዴዝን ካጡ በትክክል ሊተኩት የሚችሉ ብዙ ተጫዋቾች የሉም። ስለዚህም በብሩኖ መቆየት ቡድኑን በእጅጉ ይጠቅመዋል ተብሎ ነው የሚታሰበው። ዊሊያም ጋላስ አርሰናል ቪክቶር ኦሲምሄንን ለእነሱ ተስማሚ አጥቂ በመሆኑ እንዲያስፈርሙት አሳስቧቸዋል። ጋላስ ከፕራይም ካሲኖ ጋር በነበረው ቆይታ ላይ ሲናገርም ኦስሜን በአንድ የውድድር ዘመን ሀያ ጎሎችን ማስቆጠር የሚችል አጥቂ እንደሆነ ተናግሯል። በተጨማሪም ናይጄሪያዊው እንቅስቃሴዎቹ ሌሎች ተጫዋቾችን በሳጥን ውስጥም ክፍተት እንዲያገኙ ለመርዳትም በቂ ነው ብሎ ያምናል። አርሰናል በክረምቱ እንዲያስፈርመውም አሳስቧል። ቪክተር ኦስሜንን በአርሰናል በሆን የማስፈርመው ሰው ይሆናል ብዬ አስባለሁ። ለጋላታሳራይ ጥሩ እየሰራ ነው። በግልጽ ከናፖሊ በውሰት ነው የሄደው ቱርክ የሚኖረው ለአንድ የውድድር ዘመን ብቻ ነው። እሱ ጥሩ ተጫዋች ነው። ምናልባትም ቴክኒካዊ ተጫዋች ላይሆን ይችላል። ነገር ግን ምናልባት ሀያ ጎሎችን በአንድ የውድድር ዘመን ማስቆጠር እንደሚችልም ይታመናል ተብሎ ነው የሚታሰበው። ቪክተር ኦስሜን በአርሰናል በሆን የማስፈርመው ሰው ይሆናል ብዬ አስባለሁ። ለጋራት ሰራይ ጥሩ ስራን እየሰራ ነው። በግልጽ ከናፖሊ በውሰት ነው የሄደው ቱርክ የሚሄደውም ለአንድ የውድድር ዘመን ብቻ ነው። እሱ ጥሩ ተጫዋች ነው። ምናልባትም ቴክኒካዊ ተጫዋች ላይሆን ይችላል። ነገር ግን ምናልባትም ሀያ ጎሎችን በአንድ የውድድር ዘመን ማስቆጠር ግን የሚችል ተጫዋች ነው። ኦስሜን ግቦችን ካላስቆጠረ ጥሩ እንቅስቃሴን ይሰጥሃል። ኦስሜን ግቦችን ካላስቆጠረ ግቦችን እንዲቆጠሩ ያደርጋል። ሀቨርት ስም ወይም ሌላ አጥቂ ከኦስሜን ጋር ሆኖ ጎሎችን እንዲያስቆጥሩ የሚያደርግ ተጫዋች ነው። ቪክተር ኦስሜን ብዙ ጊዜ የበለጠ ነጻ ይሆናል ከዚያም ግቦችን ማስቆጠር ይችላል። ለዚያም ነው እንደሱ ያለ አጥቂ ለአርሰናል ጥሩ ይሆናል የምለው። ስለዚህ ጉዳይ ከብዙ ዓመታት በፊት እየተናገርኩኝ ነበር። ኦስሜን በጣም ጥሩ ነበር። እኔ እንደማስበው ወደ ጋላት ሳራይ ለመሄድ መወሰኑ አስደንጋጭ ነበር። አሁንም ተመሳሳይ ነገር ላለው የክለቡ ደጋፊዎች በድጋሚ ሊቃረሉኝ ይችላሉ እንደሆነ አላውቅም። እሱ በጣም ትልቅ ተጫዋች ነው። ስለዚህም በክረምቱ ቢያመጡት የቡርኑን ደረጃ ከፍ ማድረግ ይችላል ብሏል። ሆኖም ግን ዊሊያም ጋላስ ናይጄሪያዊው ኮኮብ በሚኬል አርቴታ ስር ጥሩ እንደሚሰራ በመናገሩ የአርሰናል ደጋፊዎች እንደማይደግፉት ነው የሚያምነው። በተጨማሪም ፔር ግሮቭስ አርሰናል ቪክተር ኦስሜንን ማስፈረም አለበት ያለ ሌላኛው ሰው ነው። የአርሰናሉ የቀድሞ ኮኮብ ፔር ግሮቭስ በዚህ ክረምት ቪክተር ኦስሜን እንዲያስፈርሙት የቀድሞ ክለቡን ደግፈዋል። አሌክዛንደር ኢሳክን አናገኝም፣ ምክንያቱም ኒውካስሎች ምንም እንኳን አስተማማኝ ቡድን ባይሆኑም አሁንም ወደ ቻምፒየንስ ሊግ መግባት ይችሉ እንደሆነ ለማየት እየፈለጉ ነው። ስለዚህም አሌክዛንደር ኢሳክን ማግኘት ከባድ ነው። ስለዚህም ከአሌክዛንደር ኢሳክ ቀጥሎ ለእኔ ጥሩ ምርጫ ቪክተር ኦስሜን ነው። ኦስሜን ብዙ ነገሮችን የያዘ አጥቂ ነው። ስለዚህም ሙሉ ትኩረታቸውን እሱ ላይ ቢያደርጉ እላለው ሲልም ነው ጭምር የተናገረው። ሊቨርፑል ለፕሪምየር ሊጉ አማካይ 50 ሚሊዮን ዩሮ ለማቅረብ ፍቃደኛ ነው። ሊቨርፑል በፕሪምየር ሊጉ ጥሩ እንቅስቃሴን እያደረገ ላለው ተጫዋች 50 ሚሊዮን ዩሮ ለማቅረብ ፍላጎት አለው። ሊቨርፑሎች ብራዚላዊውን አማካይ ዣኦ ጎሜሰን ከወልቨርሃምተን ወንደረርስ ለማስፈረም በሚደረገው ፍልሚያ ቀዳሚ ሆኖ ተጫዋቹን ለማስፈረም የሚፈልግ ክለብ እንደሆነ ተገልጿል። ክረምቱ እየተቃረበ ሲመጣ በዝውውር መስኮቱ ላይ ሲሆኑ የሚችሉ ዝርዝሮችን እንሰማለን። እናም ቀያዮቹ በፕሪሚየር ሊጉ ጥሩ ጥራት ላሳየው በዚህ ተስፋ ሰጪ ባለ ተሰጦ አማካይ ያላቸው ፍላጎት ከወዲሁ ግልጽ አድርገዋል። ከአንድ ዓመት በፊት ወደ ወልቨርሃምተን ወንደረርስ የተቀላቀለው ጎሜዝ በመሃል ሜዳ ላይ ከታዩ ኮከቦችም አንደኛው ነው። ኳሶችን እንግዲህ የመንጠቅ ችሎታው፣ የጨዋታ እይታና ታታሪነቱም የተኩላዎቹን ቁልፍ አካል አድርጎታል። ብራዚላዊው ክለቡ ብራዚላዊ ኮኮብ እንግዲህ ክለቡ በሊጉ ውጣውረዶች አውራዶች ቢያጋጥሙትም እሱ ግን አቋሙ ጎልቶ የወጣ ሲሆን ወደ ትልቅ ክለብ የመሄድ ብቃት እንዳለውም አሳይተዋል። ሊቨርፑል ለወጣቱ ብራዚላዊ ትልቅ ዋጋን ለማቅረብ በዝግጅት ላይ ነው የሚገኘው። ሊቨርፑል ለአዳዲስ ባለተሰጦችም ምንጊዜም ትኩረት በመስጠት የሚታወቅ ሲሆን ለ24 ዓመቱ አማካይም 50 ሚሊዮን ዩሮ ለማቅረብ ፈቃደኛ ይሆናል። አንዳንድ ማሻሻዎች የሚያስፈልገው የሊቨርፑሉ አማካይ ክፍል እንደ ጎሜዝ ያለ ተጫዋች ከተከላካይ ፊት በመሆን ደግሞ ሽግግርን ለማጠናከርና በመሀል ሜዳ ላይ የላቀ የኳስ ቁጥጥርን ለማሳየት ተመራጭ ይሆናል። ጎሜዝ ከአርኔ ስሎት ያጫውት ስልቶች ጋርም ይስማማል ተብሎ ነው የሚታሰበው። በጎሜስ ላይ ያለው ፍላጎት በሊቨርፑል ብቻ የተወሰነ አይደለም። ሌሎች የአውሮፓ ታላላቅ ክለቦችም በተጫዋቹ ላይ ፍላጎት አሳይተዋል። ነገር ግን ቀያዮቹ ፊርማውን ለማግኘት የተቻለ አቋም ያላቸው ይመስላል። ጎሜዝ በስራብ ውስጥም አንድ እርምጃ ለመሄድና በፕሪምየር ሊግ ውስጥም የላቀ ቡድን አካል ለመሆንም እድሉን መጠቀም ሊፈልግ እንደሚችል ነው የሚታመነው። ይህ 50 ሚሊዮን ዩሮ ጥያቄ ተቀባይነት ካገኘ ዣኦ ጎሜዝ በሊቨርፑል በቀጣይ የውድድር ዘመን በጣም አስፈላጊ ከሆኑት ፈራሚዎች አንዱ ይሆናል። የድርድር እንዴት እንደሚካሄድ እና ብራዚላዊው አማካይ በመጨረሻም የአንፊልድ ቡድንን መቀላቀሉ ለማየትም እንግዲህ መጪዎቹ ወራት ወሳኝ ይሆናሉ ተብሎ ነው የሚጠበቁት። ሪያል ማድሪድ ትልቅ ዋጋ ከቀረበላቸው ከኮከቦቻቸው አንዱን ሊሸጡት ይችላሉ። ሪያል ማድሪድ በአንደኛው ኮከቡ በሳዑዲ አረቢያ ትልቅ ዋጋ ሊቀርብለት ይችላል። በሪያል ማድሪድ የቪኒሲዮስ ጁኒየር የወደፊት እጣ ፈንታ አየር ላይ ነው። የነጮቹ ክለብ ከዚህ ቀደም ለብራዚላዊው ትልቅ ጥያቄን ውድቅ ቢያደርጉም ተጫዋቹ ግን አሁን ያለበት ሁኔታ በሳንቲያጎ ቤርናቢው ቆይታው ላይ ጥርጣሬን ፈጥሯል። ባለፈው የውድድር ዘመን የዝውውር መስኮትም ሪያል ማድሪድ ለኮከባቸው የቀረበለትን የ300 ሚሊዮን ዩሮ ጥያቄ ውድቅ አድርገው ነበር። ነገር ግን በዚህ ጊዜ ክለቡ በተለይም ደግሞ ተጫዋቹ በሜዳው ላይ ያለው ብቃት ካልተሻሻለም ክለቡ ተመሳሳይ ዋጋ ካቀረበለት በድጋሚ ለመቀበል ፈቃደኛ ሊሆኑ ይችላሉ። ቪኒሲዮስ ምንም እንኳን ችሎታ ቢኖረውም በቅርብ ጊዜ ውስጥ ግን በተከታታይ ውዝግቦችን ሲፈጠር ተመልክተነዋል። የተቃራኒ ክለብ ደጋፊዎች ለሚሰነዝሩበት ትችት ምላሽ በመስጠትና ከሜዳ ውጭ የትኩረት ማዕከል በመሆን ላይ እያተኮረ ሲሆን በሜዳ ላይ ብቃቱም ቀነስ ብሏል። ከዚህ ቀደም በማድሪድ የማጥቃት ክፍል ውስጥ ቁልፍ ሚና የነበረው ብራዚላዊ ከእሱ የሚጠበቀውን ወጥ አቋም ማሳየት አልቻለም። እያንዳንዱ ጨዋታ ላይ ውዝግቦች የማያጣው ተጫዋች እየሆነ መምጣትም ችሏል። ፍሎሬንቲኖ ፔሬዝም በቪኒሶስ ጁኒየር ጉዳይ እየደከመ መምጣቱ ይነገራል። የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬስ ከዚህ ቀደም በቪኒሲዮስ ጁኒየር ጉዳይ ትልቅ ትዕግስት አሳይተዋል። ነገር ግን ሁኔታው አሳሳቢ ደረጃ ላይ እየደረሰ ያለ ይመስላል። ማድሪድ የክለቡን የወደፊት እድሉን ተጫዋቹን ለማረጋገጥም ከሆነም የመሸጥ እድላቸው ከፍተኛ ነው ይባላል። በእርግጥ ከሳውዲ አረቢያ የ300 ሚሊዮን ዩሮ የመደበኛ ዋጋ በማድሪድ ጠረጴዛው ላይ ቀድሞ ሆኖ አለ። ምንም እንኳን የመጨረሻ ውሳኔ በተለያዩ ሁኔታዎች ላይ ተመሰረተ ቢሆንም ሪያል ማድሪድ በሚቀጥሉት ወራት ነገሮችን በቪኒሲዮስ ጁኒየር ጉዳይ ላይ ካልተሻሻሉ ይህንን ጥያቄ ለመመልከትም ፍቃደኛ ሊሆኑ ይችላሉ ይላል ዘገባው። ቼልሲዎች ጄደን ሳንቾን ወደ ማንቸስተር ዩናይትድ ለመመለስ የመጨረሻ ውሳኔን ወስነዋል። ቼልሲዎች ቅጣትን ተቀብለው ሳንቾን በክረምቱ ወደ ማንቸስተር ሊመለሱት የሚችል አንቀጽም ቢኖራቸውም ጄደን ሳንቾ በዚህ ክረምት ወደ ማንቸስተር ዩናይትድ የመላክ እቅድ የላቸውም። የ24 ዓመቱ የክንፍ ተጫዋች በውሰት ቸልሲን ከተቀላቀለ በኋላ ያለውን ተሰጥኦ ፍንጭ ቢያሳይም ብቃቱ ግን አስደናቂ አልነበረም። ሳንቾ በሁሉም ውድድሮች በ28 ጨዋታዎች ላይ ሁለት ጎሎችንና ና ስድስት አሲስቶችን ቢያደርግም ቸልሲዎች ከጠበቁት በታች በመሆኑ ወደ ማንቸስተር ከመመለስ ጋርም ብዙ ወሬዎች ነበሩ። የውሰት ስምምነቱ አካል ከሆኑት መካከልም ቸልሲ በእንግሊዝ ፕሪሚየር ሊግ 15ኛ ደረጃ ላይ ካጠናቀቁ ጄደን ሳንቾ በቀጥታ የመግዛት ግዴታ አለባቸው። ሆኖም ግን የጀደን ሳንቾ ዝውውር ቋሚ ከማድረጋቸው በፊት ምንም አይነት የረጅም ጊዜ ኮንትራት እያሰቡ ባለመሆናቸው ሰሜዎቹ ከስምምነቱ መውጣትን ሊፈልጉ እንደሚችሉ ዘገባዎች ጠቁመው ነበር። አሁንም ቢሆን የሳንቾ ዝውውር በክረምቱ ቋሚ ከመሆኑ በፊት አዲስ ድርድር ያስፈልጋል ማለት ነው። ቼልሲዎች ከተጫዋቹ ጋር በተለይም ደግሞ ጉዳይ ላይ ስምምነት ላይ መድረስ ካልቻሉ ወደ ኦልድ ትራፎርድ የመላክ አማራጭ አላቸው። ነገር ግን ይህንን ማድረግ ትልቅ ቅጣት የሚያስከፍላቸው ይሆናል። ቸልሲዎች፣ ጄደን ሳንቾን ወደ ዩናይትድ ቢልኩት ብዙ ወጪ ይጠብቃቸዋል። ስለዚህም ቸልሲዎች ሳንቾን ወደ ዩናይትድ የመመለስ እድል የላቸውም። ጋዜጠኛው ቤን ጃኮብስ እንዳለው ከሆነ ቸልሲ ከስምምነቱ ለመውጣት ከሞከረ ከባድ የገንዘብ ቅጣት ይጠብቀዋል። የተጫዋቹ ባለቤት ማንቸስተር ዩናይትድ በውሰቱ ወቅትም ለሸፈነው የሳንቾ ደሞዝና ተጨማሪ ወጪዎችን ጨምሮ ለማንቸስተር ዩናይትድ እንዲመለሱ ይገደዳሉ ብሏል ዘገባው ላይ። ይልቁንም ቼልሲዎች በቋሚ ዝውውር ወደፊት ይገፋሉ ተብሎ ይጠበቃል። የመጨረሻው ክፍያ እንደ ወቅቱ መጨረሻ የሊግ ቦታቸው እስከ 30 ሚሊዮን ዩሮ ሊደርስም ይችላል። ቤን ጃኮብስ እንደዘገበው ከሆነ ሰማያዎቹ እስካሁን ድረስ በሳንቾ ብቃት ረክተዋል። እናም ከስምምነቱ ለመራቅ ከመወሰናቸው አስገራሚ ነገር ይሆናል። አሁን ላይ ላረጋግጥላቸው የምችለው ነገር ቼልሲ ሳንቾ በቼልሲ ቋሚ ኮንትራት እንደሚፈራረም ነው በማለት ነው ጋዜጠኛው ሀሳቡን ያሰፈረው። ፋብሪዚዮ ሮማኖ አስደሳች የማንቸስተር ዩናይትድ የዝውውር ዜናን አውጥቷል። የዝውውር ዜና ኤክስፐርት የሆነ ፋብሪዚዮ ሮማኖ እንደተናገረው ከሆነ ማንቸስተር ዩናይትዶች አሁን ላይ እንግዲህ አዲስ የመሀል ተከላካይ ለማስፈረም እየተመለከቱ እንደሆነ ነው ፍንጭ እየሰጠም የሚገኘው። ማንቸስተር ዩናይትድ ባለፈው አመት በክረምቱ የዝውውር መስኮት ሌኒ ዮሮን እና ማታያስ ደሊትን ቢያስፈርሙም በመሀል ተከላካይ መስመር ላይ ግን ተቸግረዋል። በጥር የዝውውር መስኮት በኦልትራፎርድ ድንቅ ብቃት እያሳየ የመጣው የአርሰናል አካዳሚ አይደን ሄቨንን አስፈርመዋል። ምንም እንኳን እነዚህ አዳዲስ ተጫዋቾች ቢኖሩትም በዩናይትድ ከዚህ ሲዝን መጨረሻ በኋላ ቪክተር ሊንድሎፍ እና ጆኒ ኢቫንስን ሊያጡ እንደሚችሉ ነው የሚገለጸው። ሃሪማ ጓየርና ሊሳንድሮ ማርቲኔዝ በመሃል ተከላካይ ቦታ ላይ ይገኛሉ። እናም ሃሪማ ጓየርና እንዲሁ ደግሞ ሊሳንድሮ ማርቲኔዝ በተደጋጋሚ ጉዳት ላይ መውደቃቸውን ተከትሎ የዩናይትድ ኃላፊዎች ይህንን ቦታ ለመሙላትም ፍላጎቱ አላቸው። አዲስ አጥቂ ክለቡ አጀንዳ የሆነ ሲሆን ፋብሪሲዮ ሮማኖ ማንቸስተር ዩናይትድ አዲስ ተከላካይ ለማስፈረም መስራት መጀመራቸውን ይናገራል። ሮማኖ በጊቭሜ ስፖርት አምዱ ላይ እንዲህ ሲል የጻፈው ሩበን አሞሪም ይህንን ቦታ መመጮች ወራት ሸፍኖ በመቆየትም እንግዲህ በክረምቱ አንድ የመሀል ተከላካይ ለማምጣት ይፈልጋል። የማንቸስተር ዩናይትድ ቦርድ በክረምት ወቅትም የመሀል ተከላካይ ለማምጣት በቅርቡ አንዳንድ ሙከራዎችን ማድረግ ጀምረዋል። ስለዚህም በክረምቱ የመሀል ተከላካይ ቦታ ላይ አዲስ ፊት እንመለከታለን ሲልም ነው የገለጸው። ሩበን አሞሪም በማንቸስተር ዩናይትድ በእጅጉ መደገፉ እርግጥ ነው። ሩበን አሞሪም በክለቡ እስካሁን ያስፈረመው ሄቨንን ከአርሰናልና ፓትሪክ ዶርጉን ከሊቼ ነው። ሁለቱም ተከላካዮች ከቅርበ ጊዜ ወዲህ አስደናቂ እንቅስቃሴን እያሳዩ መሆናቸው የክለቡ ቦርድ በአሰልጣኙ ፊርማዎችም እንዲተማመኑ አድርጓቸዋል። የፕሪምየር ሊጉ ክለብ በክረምቱ ወቅትም አዲስ አጥቂ ለማስፈረም ቢዘጋጁም አዲስ ተከላካይም ቅድሚያ ከሚሰጣቸው ዝርዝሮች ውስጥ ይገኛል። ማንን እንደሚያመጡ መታየት ያለበት ሲሆን፣ ነገር ግን የቅርብ ጊዜ የዝውውር ኢላማዎችም የኤቨርተኑ ጃራርድ ብሬስቫይተን እና የስፖርቲንግ ሊዝበኑን ጎንካሎ ኢናሲዮን እየተመለከቱ እንደሆነ መረጃዎች ያሳያሉ። ሊቨርፑል በዚህ ሲዘን 33 ጨዋታውን ያደረገውን ተጫዋች በ60 ሚሊዮን ዩሮ ሊሸጡት እያሰቡ ነው። ሊቨርፑል በክረምቱ የዝውውር መስኮት ከመጀመሪያ ቡድናቸው ውስጥ አንዱን ተጫዋች ለመሸጥ ተዘጋጅተዋል። አርነ ስሎት የፕሪሚየር ሊግ ዋንጫን ማሸነፍ የሚችሉበት ጊዜ ላይ ናቸው። የመርሲሳይዱ ክለብ በአሰልጣኙ ትእዛዝ መሰረት ለአርኔ ስሎት ሁለተኛ የውድድር ዘመን ክለቡን ለማዘጋጀት ካሁኑ ስራዎችን ጀምረዋል። አንዳንድ ተጫዋቾችም በክለቡ የማይታወቅ የወደፊት እጣ ፈንታ እያጋጠማቸው ስለሆነ፣ ስሎት ፍጹም የተለየ ቡድን በቀጣይ ዓመት ሊኖረው ይችላል ተብሏል። እንደ ሞሐመድ ሳላ፣ ቨርጂል ቫንዳይክ፣ ትሬንት አሌክዛንደር አርኖልድ ያሉ ሁሉም በክለቡ የወደፊት እጣ ፈንታቸው አሁንም መፍትሄ አላገኘም። ዳርዊን ኑኔስ ከዚህ በፊት የውድድር ዘመን ባሳየው ደካማ ብቃት ከክለቡ ሊለቅ እንደሚችል እየተነገረ ሲሆን እናም ወደ ሳዑዲ ፕሮሊግ ሊዘዋወር የሚችልም ተጫዋች ነው። እንደ ዲፌንሳ ሴንትራል ዘገባ ሊቨርፑሎች በተለያዩ ክለቦች እየተፈለገ ያለውን ተከላካይ ኢብራሂማ ኮናቴም ለመሸጥ ፈቃደኞች ናቸው። ቀያዮቹ ለፈረንሳዊው ተከላካይ 60 ሚሊዮን ዩሮ አስቀምጠዋል። እናም ክለቡ ከዚህ ዋጋ የሚቀራረብ ዋጋም ከመጣላቸው የፕሪሚየር ሊጉ መሪዎችም የቀድሞውን የአረቢላ ብዜሽ ተከላካይም ለመሸጥ ያስባሉ። ኢብራሂማ ኮናቴ ከቡንደስ ሊጋው ከተዘዋወረ ወዲህ በሊግ ውስጥም ካሉ ምርጥ ተከላካዮች አንደኛ ሆኖ ራሱን አሳይቷል። ቀያዮቹ ከአረብል አብዜሽ በ36 ሚሊዮን ፓውንድ ሊያስፈረሙት ሲሆን ለተጫዋቹ የሚጠይቁትን ዋጋ ለማግኘት ከቻሉ ጥሩ ትርፍም ያገኙበታል። በሪፖርቱ ላይ እንደተገለጸው የአርነ ስሎት ቡድን የቦሩሲያ ዶርትመንዱን ተከላካይ ኒኮ ሽሎተርቤክን የኮናቴ ምትክም ለማድረግ እየተመለከቱት ነው። ፓሪሰን ጀርሜን እና ደግሞ ሪያል ማድሪድ ለመርሲሴዱ ክለብ በአጠቃላይ 123 ጨዋታዎችን ማድረግ የቻለውን የማል ተከላካይ ለማስፈረምም ወደ ፉክክሩ ይገባሉ ተብሎ ነው የሚጠበቀው ኒውካስል ዩናይትድ አሌክዛንደር ኢሳክን ካጡ አማራጮችን ማየት ጀምረዋል። ኒውካስል ዩናይትድ አሌክዛንደር ኢሳክን ለማቆየት በጣም ይፈልጋሉ። ነገር ግን ብዙ ክለቦች በስዊድናዊው ላይ ያላቸውን ፍላጎት እያሳደጉ በመሆኑም ኒውካስል ዩናይትዶች በርካታ አጥቂዎችን በቅርበት እየተከታተሉ መሆናቸውን ቲም ቶክ የተባለው የመረጃ ምንጭ አስነብቧል። ለሊቨርፑል እንግዲህ አንፊልድ ሊለቅ የሚችለው ዳርዊን ኑሬ ዙሪያ ባለው እርግጠኛነት ምክንያትም በዚህ የዝውውር መስኮት ላይ አሌክዛንደር ኢሳክ ከፍተኛ ኢላማቸው እንዳደረጉት ነው ምንጮች እየገለጹ የሚገኙት። ኒውካስል ዩናይትድ አሌክዛንደር ኢሳክን ማቆየት እንደሚፈልጉ ጽኑ ናቸው። ስለዚህም እሱን ከሴንት ጀምስ ፓርክ ለመውሰድም እስከ 150 ሚሊዮን ፓውንድም እንግዲህ ሊያስከፍል ይችላል። ሆኖም ግን የኤዲ ሀው ቡድን በዚህ ክረምትም ኢሳክን ካጣም አማራጮችን ለመመልከት ላይ ናቸው። የቲም ቶክ ዘገባ እንዳሳየው ከሆነ በማክፓይሶቹ ግምት ውስጥም ከገቡት ስሞች አንደኛው የኢፕስ ዊችታውን አጥቂ ሊያም ዴላፕ ነው። የሚገርመው ሊቨርፑሎች ዴላምን የኑኔስ ምትክም አድርገው በማየት በዝርዝራቸው ውስጥ ያስገቡት ሌላኛው ተጫዋች ነው። የ22 ዓመቱ ዴላፕ በዚህ ዓመት አስር የፕሪምየር ሊግ ግቦችን ማስቆጠር ችሏል። የኢፕስ ዊችታውን ቡድን ከሊጉ የሚወርድ ከሆነ ሊያም ዴላፕ ፖርትማን ሮድን በመልቀቅ የሌላ እንግዲህ የሊጉ ክለብ ልንመለከተው እንችላለን። ምንም እንኳን ለሊያም ዴላፕ ያለው ፉክክር ከባድ ቢሆንም፣ ኒውካስል ዩናይትድ ሌላኛውን አጥቂ ይመለከታል። ኒውካስል የስፖርቲንግ ሊዝበኑን አጥቂ ቪክተር ዮከርሽንም እየተመለከቱት ነው። ዮከርሽ ወደ 84 ሚሊየን ፓውንድ የሚደርስም የውል ማፍረሻ ነው ያለው። ማክፓይሶቹ ሌሎች ሁለት አጥቂዎችንም እየተከታተሉ እንደሆነ ታውቋል። የባየር ሌቨርኩዘኑ አጥቂ ቪክቶር ቦኒፌስ በቅርበት እየተከታተሉት ይገኛሉ። በዚህ የውድድር ዘመን በ21 ጨዋታዎች 10 ጎሎችን ያስቆጠረው የ24 ዓመቱ አጥቂ በኒውካስል እየተፈለገ ሲሆን ውሳኔ ከማሳለፋቸው በፊትም በተደጋጋሚ እንደሚመለከቱት ነው የታወቀው። በኒውካስል እጩ ዝርዝር ውስጥም ሌላኛው ስም ያለው ሳሙ አኩሄ ነው። እሱም ደግሞ ባለፈው ክረምትም ፖርቶን ከአትሌቲኮ ማድሪድ ከተቀላቀለ በኋላ በ34 ጨዋታዎች ውስጥም ሀያ ግቦችን ማስቆጠር ችሏል። ባለፈው ክረምት አጥቂውን ለማስፈረም የሞከሩት ቸልሲዎች የሀያ አመቱን ተጫዋችም አሁንም እንደሚፈልጉና ቶትናሞችም ፈላጊ መሆናቸውን ምንጮች ጨምረው እየገለጹ ይገኛል። ዳቪድ ኦርነስቲን ዋና ዋና የአርሰናል የዝውውር መረጃዎችን አቅርቧል። ታማኙ ጋዜጠኛ ዳቪድ ኦርነስቲን በዚህ ክረምት ስለሚኖረው የተጫዋቾች ሽያጥ በጣም ጠቃሚ የሆነ የአርሰናል የዝውውር መረጃን አቅርቧል። አርሰናሎች በውድድር አመቱ መጨረሻ ላይ እንደ ቶማስ ፓርቴ፣ ጆርጂኒዮ ያሉ ትልልቅ ተጫዋቾችን በነፃ ሊያጡ ስለሆነ እንደዛውም ደግሞ ከፍተኛ ሽያጭ ሊኖር እንደሚችል ነው የሚገለጸው። አርኔስሎት በዘ አትሌቲክ በኩል በተደረገው የጥያቄና መልስ ክፍለ ጊዜ ላይ ሲናገረም አርሰናል ሌሎች ፊርማዎችን ለማምጣት የተወሰነ ገንዘብ ማሰባሰብ ስላለባቸው አንዳንድ ሽያጮች የማይቀሩ ይመስላሉ ብሏል። አርነስሎት ሲናገር እኔ እንደማስበው አርሰናሎች ለአንድ አጥቂ ትልቅ ወጪ የሚከፍል ከሆነና ዙቤሜንዲ ላይ ለመምጣትም ከወሰነ ከሽያጭ ብዙ ገንዘብ ማሰባሰቡ የማይቀር ነው ብሏል። ትልልቅ ተጫዋቾች በዚህ ክረምትም ቢወጡም አስደነግጠኝም፣ ነገር ግን ይህንን በምናገርበት ጊዜ ይህ ማን ሊወጣ እንደሚችል አላውቅም። በዚህ ክረምት አርሰናል አርሰናልን እንግዲህ የሚለቀው ማን እንደሆነ ባይታወቅም የአርሰናል ደጋፊዎች በኤምሬትስ ስቴዲየም ብዙ የወደፊት እድል የሌላቸው ተጫዋቾች እንዲለቁ እንደሚፈልጉ ግልጽ ነው ተብሏል። ኦሌግዛንደር ዚንቼንኮና ጃኮቭ ክቬር በበለጠ ብዙ የመጫወቻ ግዜያቶችን ማግኘት እንደሚችሉ የሚሰማቸው ስሞች ናቸው። ስለዚህ አርሰናሎች ከእነሱ ገንዘብ ቢያገኝ ጥሩ ነው። አንዳንድ ደጋፊዎች እንደ ጋብሪኤል ማርቲኔሊ፣ ሊያንድሮ ትሮሳርድ ያሉ ተጫዋቾችም በቀረበ ጊዜ ውስጥ ጥሩ እንዳልነበሩ ሲሰማቸው ስለዚህም ሁለቱ ተጫዋቾችም የሽያጭ ግምት ውስጥ ማስገባት ጠቃሚ ነው ይላል ዘገባው። አሁን ላይ ሚኬል አርቴታ እና ቦርዱ ማን እንደሚለቅ ከመወሰናቸው በፊት የተወሰነ ጊዜ ሊኖራቸው ይችላል። አንዳንድ ተጫዋቾች የመጫወቻ ጊዜ መፈለግ ጥያቄ መቅረብ፣ ምናልባትም ስለ ወደፊት ሕይወታቸው ከአርሰናል ውጭ እንዲያስቡም ሊያደርጋቸው እንደሚችል ነው የሚታመነው። ላሚን ያማል የቀድሞ ኮኮብ ተጫዋች ከነበሩት የቀድሞ ብቃት በላይ እንግዲህ አሁን ላይ በተሻለ መልኩ እያሳየ ነው ሲል ሪዮ ፈርዲናንድ ይናገራል። ሪዮ ፈርዲናንድ የባርሴሎና ወጣት ላሚን ያማል ከሊዮኔል ሜሲ እና ከክሪስቲያኖ ሮናልዶ እንግዲህ የሚበልጥበትን ምክንያት ይገልጻል። ፈርዲናንድ ላሚን ያማል በለጋ እድሜው ላይ እንግዲህ ከላይ ከተጠቀሱት ከፍተኛ ከፍተኛ ኮኮቦችም የበለጠ ወጥነትና ቀጣይነት እንዳሳየ አምኗል። ሜሲና ሮናልዶ ከዛሬ ሁለት አስርተ ዓመታት በፊት ፕሮፌሽናል ጨዋታዎችን ካደረጉ በኋላም የዚህ ትውልድ ምርጥ ተጫዋቾች በመሆናቸው ራሳቸውን አረጋግጠዋል። ሮናልዶ በ2003 በ18 ዓመቱ ማንቸስተር ዩናይትድን ሲቀላቀል ሜሲ በ17 ዓመቱ በ2004 በባርሴሎና ሜዳ ላይም ለመጀመሪያ ጊዜ መታየት ችሏል። ሆኖም ግን ሁለቱም ተጫዋቾች ከላሚን ያማል ጋር ሲነጻጸሩ በሙያቸውም የተሻለ ጅምር አልነበራቸውም ማለት ይቻላል። ስፔናዊው በ15 ዓመቱ ከ9 ወር ውስጥም በ16 ቀን ዕድሜው እንዲሁ ለባርሴሎና የመጀመሪያ ጨዋታውን በኤፕሪል 2023 አድርጓል ከዛ ጊዜ ጀምሮ የ17 ዓመቱ ወጣት በቀኝ ክንፍ ብቃቱን ተደንቆ እየታየ ሲሆን የ2022-23 የላሊጋ ዋንጫን ከባርሴሎና ጋር እንዲሁም ዩሮ 2024ን ከስፔን ጋርም እንዲሁ አሸንፏል ፈርዲናንድ ላሚኒያ ማል ከክሪስቲያኖ ሮናልዶና ሊዮኔል ሜሲ ኔይማር ጁኒየር ዚነዲን ዚዳን ሮናልዶ ሎቤስ ና ዛሪዮ ደሊማን ጨምሮ በወጣት ዕድሜው የበለጠ ወጥነት ያለው መሆኑን ይናገራል ክሪስቲያኖ ሮናልዶ ላሚኒያ ማል የሚሰራውን ነገር በተመሳሳይ ዕድሜው አላደረግም። ሮናልዶና ዛሪዮ ሜሲም ኔይማርም ኢምባፔም ማይክል ኦንም ዚዳንም ሮናልዲኒሆም አንዳቸውም ቢሆኑ ይህ ወጣት ተጫዋች የሚቀርበውን ወጥነትና ቀጣይነት አላሳዩም ነበር። በያማል እድሜ እንደዚህ አይነት ነገር ከዚህ በፊት አይተን አናውቅም። አብዛኛው ትልልቅ ተጫዋቾች በ18 ዓመታቸው ነው ብቅ ማለት የጀመሩት። ስለዚህ ላሚኒያማል ከቀድሞ ኮከቦች የተሻለ መንገድ ላይ ነው ሲልም ይናገራል። ላሚኒያማል ለባርሴሎና በሁሉም ውድድሮች 88 ጨዋታዎችን አድርገው 19 ጎሎችን ሲያስቆጥር 24 ደግሞ ለጎሊዮኑ ኳሶችን አመቻችቶ ማቀበል የቻለም ተጫዋች ነው። ሁሉም ሰው ወደ ሳኡዲ መሄድ ይፈልጋል ብለዋል። ጀርመን ዴፎ፣ የቀደሞ የቶትናም ሆትስፐርስ የፊት መስመር ተጫዋች ጀርመን ዴፎ በሳዑዲ ፕሮ ሊግ የሚቀርቡትን ተርፋማ ኮንትራቶች ተጫዋቾች ከሜጀር ሊግ ሶከር የበለጠ እንዲቀላቀሉ ያደረጋቸዋል ብሏል። ክሪስቲያኖ ሮናልዶ እና ሊዮኔል ሜሲ በ2023 የተለያየ የዝውውር መስኮት አውሮፓ ለቀው ወደ ሳኡዲና አሜሪካ በማቅናት የእግር ኳስ ማህበረሰቡን አስደንግጠዋል። ከዛ ጊዜ ጀምሮ በርካታ ታላላቅ ተጫዋቾች ሁለቱን ሊጎች በመቀላቀል የሁለቱንም ውድድሮች ደረጃና መልካም ስምን ከፍ አድርገዋል። ሆኖም ግን የሳዑዲ ክለቦች በንጽጽር ብዙ ደሞዝ ይከፍላሉ። ዴፎ የአልአህሊውን አይቨንቶኒን እንደ ምሳሌም ተጠቅሟል። በዚህ ጊዜ ሁሉም ተጫዋች ወደ ሳኡዲ መሄድ ይፈልጋል አይደል? ነገር ግን ዋናው ሰው ወደ አሜሪካ በመውሰድ ተጫዋቾችን ለመሳብ ሞክረዋል። ከሜሲም መሄድ በኋላ ሌሎች ትልልቅ ስሞች እንደ ሉዊስ ስዋሬዝ፣ ጆርዲ አልባ፣ ሰርጆ ብስኩዌትስ የመሳሰሉ ሜሲን ተከትለው አሜሪካ ሄደዋል። ነገር ግን የሳውዲ ዝውውር ለተጫዋቾች ብቻ ሳይሆን ለቤተሰቦቻቸውም ትልቅ ክፍያን ስለሚያገኙበት የሳውዲ ጥያቄን ውድቅ ለማድረግ አስቸጋሪ ነው። ወጣት ተሰጥኦችም ተጫዋቾችም እንኳን ለመሄድ ፈቃደኞች ናቸው። አይቨንቶኒን አይተናል። የተናል ጆን ዱራንን መመልከት ይቻላል። ከነሱ ዝውውር በኋላ ብዙ ጫጫታ ነበር፣ ምክንያቱም ሰዎች ከሱ ወይም እሱ ከእንግሊዝ ጋር በዩሮ ቡድን ውስጥም ነበር። አይቨንቶኒ ከብሬንትፈርድ ጋርም ጥሩ ስራን እየሰራ ነበር። ለምን ወደ ሳውዲ ወደዚህ በዚህ ዕድሜው ሄደ ብለው በርካቶች ይጠይቃሉ። እንደ ቀድሞ እግር ኳስ ተጫዋችነቴ የእግር ኳስ ሕይወት አጭር መሆኑን በመረዳትና በመገንዘብ ውሳኔው የራስ መሆኑን ማሳየት አለብ። እግር ኳስ የምትጫወተው ከራስ በፊት በቤተሰቦች ነው። ስለዚህም ደግሞ ተጫዋቾች በርካታ ገንዘብ ለማግኘት ወደ ሳኡዲ መሄድ መምረጣቸው ትክክል ይመስለኛል ሲል ጀርመን ዴፎ ሐሳቡን ሰጥቷል። ቶተናም ሆትስፐርስ የአርሰናሉን ኢላማ በቅናሽ ዋጋ ሊያገኙት ይችላሉ ተብሏል። ቶተናም ሆትስፐርስ የዩቬንቱሱን አጥቂ ደውሻን ቭላሆቪችን ለማስፈረም ዝግጁ ናቸው። ሰርቢያዊ እንደ አርሰናል፣ አስተን ቪላ፣ ኒውካስል ዩናይትድ ባሉ ሌሎች የፕሪምየር ሊግ ክለቦችም ፍላጎት ላይ እንዳለ ተዘግበዋል። እንደ ፉትቦል ኢንሳይደር ዘገባ ከሆነም ተጫዋቹ በውድድር አመቱ መጨረሻ ለድርድር ሊቀርብ ይችላል። እናም ደግሞ ቶትናሃሞች ፊርማውን በ25 ሚሊዮን ፓውንድን ብቻ ሊያገኙት ይችላሉ። አጥቂው በዚህ የውድድር ዘመን በሁሉም ውድድሮች 14 ጎሎችን ያስቆጠረ ሲሆን ለሰሜን ለንደኑ ክለብ አስደሳች ግዢ ሊሆንም ይችላል። ቶተንሃሞች በአጥቂው ክፍል ውስጥም የበለጠ ጥራት ያስፈልጋቸዋል። እናም ሰርቢያዊው የፊት መስመሩን ለማሻሻልም አቅም እንዳለው ያምናሉ። የ25 ዓመቱ ተጫዋች ከዚህ ቀደም ወደ ፕሪሚየር ሊጉ ሊዘዋወር እንደሚችል ሲነገር የቆየ ሲሆን የጣሊያን ቡድኑ አሁን ላይ የዱሻን ቭላሆቪችን መልቀቅ ለመፍቀድም ዝግጁ የሆኑ ይመስላል። ቶተናም ፊርማውን በፉክክር እንግዲህ ማሸነፍ ይችል እንደሆነ ወደፊት የሚታይ ይሆናል። በ25 ሚሊዮን ፓውንድ አጥቂውን ማስፈረሙ ለሰሜን ለንደኑ ክለብም ጥሩ ፊርማ ይሆናል ተብሎ ነው የሚጠበቀው። ተጫዋቹ በእንግሊዝ እግር ኳስ ጥሩ ለመስራትም አካላዊና ቴክኒካዊ ባህሪያት ያሉት ሲሆን፣ እራሱንም ለቶተናም ቁልፍ ተጫዋች አድርገው መመስረትም ይችላል። በአጥቂ ክፍል ውስጥም እንግዲህ ዶሚኒክ ሶላንኬን በመደገፍና የጎል ማግባት ሸክሙንም ለእሱ ጋር ሊጋራ ይችላል። ቶተናሞች በቀጣይ ዓመትም ለዋንጫው ለመፎካከር ካሰቡ የተሻሉ ተጫዋቾችን ማስፈረም የግድላቸዋል። ሰርቢያዊው በመጨረሻው ሶስተኛው የሜዳ ክፍል ላይ ጥልቀትን ይጨምራል። እናም ደግሞ ወደፊት እንዲሻሻሉም ይረዳቸዋል። ቶተናም ሆትስፐርሶች በእርግጠኝነት የሚጠይቁትን ዋጋ ለመክፈል ፍላጎት አላቸው። ነገር ግን ዝውሩ በቶሎ መጨረስ የሚችሉ እንደሆነ ማየት አስደሳች ይሆናል። አርሰናል የተጫዋቹ የረጅም ጊዜ አድናቂዎች በመሆናቸው እነሱንም ሊያስፈርሙ እንደሚፈልጉ ነው ዘገባዎቹ እየጠቆሙ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታ ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ ፕሮግራሙን እየመራው ከናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው።